ተመልካቾቻችን ወደ ሌላኛው በዝርዝር ወደ ምንመለከተው ጉዳይ እንለፍ። የገጠር ኢንዱስትሪ ኢኒሽቲቭን ይመለከታል። እንግዲህ ይህ ኢኒሽቲቭ በቀጣይ አምስት ዓመታት የሚተገበር ሲሆን በመላ ኢትዮጵያ ውስጥም ሰላሳ አምስት ሺህ የሚሆኑ ኢንዱስትሪዎች ይገነባሉ ተብሎ ይጠበቃል። አጠቃላይ ይህ ኢኒሽቲቭ እንግዲህ በኢትዮጵያ በመላ ሀገሪቱ ይተገበራል። በዋናነት ትኩረቱ ደግሞ የግብርና ውጤቶች ላይ ዕሴት በመጨመር ዋጋ እንዳወጡ ኢኮኖሚያዊ ፋይዳቸው ከፍ እንዲል ማስቻል ዋና ዓላማው ነው። አጠቃላይ አተገባበሩና ዓላማውን ዝርዝር ጉዳዮችን የተመለከተ ዘገባ ማሰናድ ተነልቃል። አዎ ተመልካቾቻችን፣ በዚህ ዙሪያ ያሰናዳ ነውን ዘገባ ተከታትለን እንመለስ። ጥና ተመልካቾች፣ እንዴት አላችሁ? በዛሬቱ ቢዝነስ ፕሮግራማችን ከዜና ባሻገር ሰፊ ትንታኔ የምናሰጥበት ጉዳይ በኢትዮጵያ የገጠር ኢንዱስትሪ ኢኒሼቲቭን በተመለከተ ይሆናል። እንግዲህ በቅርቡ ይፋ እንደተደረገ ይታወቃል። ይህ ጉዳይ እንደ ሀገርም በተለያዩ አካባቢ የሚገኙ የግብርና ጸጋዎችን፣ ከዚህም ባለፈ ኢኮኖሚያዊ ፋይዳ ያላቸውን ውጤቶችን እሴት በመጨመር ለገበያ ለማቅረብ ኢኮኖሚያዊ ጥቅማቸውን ከፍ ለማድረግ ታሳቢ ያደረገ ነው። በዚህ ጉዳይ ላይ ሰፊ ቆይታ እናደርጋለን። እንግዳ ጋብዘናል። እንግዳችን አቶ አብዱልፈታህ ዩሱፍ ናቸው። የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር ናቸው። እዚህ ስለተገኙ ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። መልካም የመጀመሪያ ጥያቄያችን የሚሆነው ምናልባት ይህ ኢኒሼቲቭ ዋና ግብና ዓላማው ምንድን ነው አመሰግናለሁ በመጀመሪያ የኢቢኤስ የገጠር ኢንዱስትሪላይዜሽንን ለማብራራት ምንነቱን ለማስረዳት ስቱዲዮ ጋብዞ በመጠየቁ ከልብ አመሰግናለሁ ይሄ ኢኒሼቲቭ በመሰረታዊነት በአብዛኛውና በዋናነት በገጠር ያለውን ሀብት በመጠቀም በገጠር ያለው ሀብት ምንድን ነው የተለያዩ ጥሬ እቃዎች አሉ እንደየአካባቢ ሁኔታ ጥሬ ዕቃዎች አሉ። ይህንን ጥሬ ዕቃ የበለጠ ዋጋ ሊያወጣ በሚችል መንገድ ማቀነባበር ማምረት ይኖርብናል ማለት ነው። ስለዚህ ተጨማሪ የስራ እድል ይፈጥራል። ያለው ጥሬ ዕቃ የተሻለ ዋጋ እንዲያወጣ ያደርጋል። ተጨማሪ ከግብርና በተጨማሪ ተጨማሪ የገቢ ምንጭ ሆኖ ሊያገለግል የሚችልበትን እድል ይፈጥራል። ይህንን ደግሞ በቀላሉ ፋይናንስ ስለሆነ አብዛኛውን የሚሰራው አነስተኛ መካከለኛ ኢንዱስትሪዎች ስለሆኑ ሁሉም አካባቢ ላይ ያለውን ሀብት ውጤታማ በሆነ መንገድ ለመጠቀም እድል ይፈጥራል። በክልሎች፣ በወረዳዎች በተመጣጣኝ የኢኮኖሚ እድገት እንዲረጋገጥ በማድረግ ረገድ ትልቅ አስተዋጽኦ አለው ማለት ነው። የኢንዱስትሪ ስራ በባህሪው የተለያዩ አካላትን ቅንጅታዊ ስራ ይፈልጋል። የተለያዩ ግብአቶችን ይፈልጋል። ምናልባት የተማሪ ሰው ኃይል አስፈላጊ ግብአቶች መሰረተ ልማቶች መንገድ፣ ቴሌ፣ መብራት እንደዚህ ያለ እነዚህ ተፈጻሚ ስለማይሆን እንዳሉት በመላ ሀገሪቱ ነው የሚተገበረው፣ ሰፊ እንቅስቃሴ ነው። ከዛ አኳያ ትልቅ አቅም ይፈልጋል፣ ትልቅ ዝግጅት ይፈልጋል። ስለተደረጉ ዝግጅቶች እናውራ። ምናልባት ወጣቶችን በማዘጋጀት ግብዓቶችን በማሟላት የፋይናንስ አማራጮችን በማመቻቸት እነዚህን አንድ ሁለት ብለን እናንሳቸውና ገጠር ኢንዱስትሪያላይዜሽን ሶስት ሁለት አንድ ኢኒሼቲቭ በሚል ነው የጀመርነው ሶስት ሁለት አንድ ሲባል ሶስት ሁለት አንድ ሲባል ሶስት ኢንዱስትሪዎች በየገጠር ወረዳዎች፣ በተለይም ከዚህ ቀደም ኢንዱስትሪ ባልደረሰባቸው አካባቢዎች የተሻለ ሪሶርስ ያላቸው በጥሬ እቃ አቅርቦትም በሰው ኃይል አቅርቦትም በፋይናንስም የተሻለ ምቹ ሁኔታዎች ባሉባቸው አካባቢዎች ቢያንስ ሶስት ኢንዱስትሪ ማቋቋም መቻል ይኖርብናል። መካከለኛ አቅም ያላቸው ደግሞ ሁለት፣ ዝቅተኛ አቅም ያላቸው አንድ፣ ቢያንስ አንድ ኢንዱስትሪ። አብዛኛው ገጠር ዜጎቻችን ኢንዱስትሪ ምንድን ነው የሚለው እውቀቱን ጭምር የላቸው። ስለዚህ ኢንዱስትሪም አንድ አካባቢ ክምችት አውጥተን መላው ሀገራችን እንደየ አቅሙ እንደየ ጥሬ ዕቃው አቅርቦት፣ እንደ ፋይናንሱ አቅርቦት ሁሉም አካባቢ ላይ ኢንዱስትሪ እንዲዳረስ ታሳቢ ያደረገ ነው። የባለድርሻ አካላት ቅንጅት ታሳቢ ተደርጓል። ይህንን ኢኒሼቲቭ ላውንች ስናደርግ እያንዳንዱ ባለድርሻ አካል ፕሮፐርሊ ሚናውን እንዲወጣ ማድረግ ያስፈልጋል። ሁሉም የየራሱ ተልእኮ አለው። ተልእኮ ሲቀናጅ ለሩራል ኢንዱስትሪላይዜሽን አለፍ ሲልም ለገጠር ሩራል ዲቨሎፕመንት ትልቅ አስተዋጽኦ ያለው ነው ማለት ነው። ለዚህ ነው እኛ በየዓመቱ በ2017 1878 ኢንዱስትሪ ነው ያቀድ ነው በየወረዳው በመላው አገሪቱ ማለት ነው። በመደበኛነት የሚሰራው የአነስተኛና መካከለኛ ኢንዱስትሪዎችን ማልማት ማስፋፋት ስራ እንደተጠበቀ ሆኖ ማለት ነው፣ በአምስት ዓመቱ መጨረሻ ላይ ከ35 ሺህ በላይ ኢንዱስትሪዎቹን እናቋቁማለን ብለን እናያቀት ነው። በዚህም ወደ 1.2 ሚሊዮን ዜጎች የስራ ዕድል ይፈጥራል። ስለዚህ ፓወር ያስፈልጋል። ኢንዱስትሪ ኤሌክትሪክ ሴት የሚያቀርቡ አካላት በዚህ ረገድ የራሳቸውን ድርሻ የሚጫወቱ ይሆናል። በዚህ ኢኒሼቲቭ ላይ የሚሰማሩ ወጣቶች ኦር ማንኛውም አርሶ አደርም ሆነ ሌላ መሳተፍ የሚፈልግ ግለሰብ በልዩነት የሚስተናገድበት አለ ወይንስ የተለመደውን የብድር አገልግሎት የፋይናንስ ሲስተም የሚቀጥለው ነው? አሁን ለዚህ የተለየ የፋይናንስ ሲስተም ስታብሊሽ ለማድረግ ጥረት እናደርጋለን። ነገር ግን ወደ ማምረት ዘርፍ ላይ የሚሰማራ የመስሪያ ቦታ ካለው የመስሪያ ቦታው ብዙ የሚቸግራቸው አይደለም። የራሱ የመስሪያ ቦታ ያላቸው አርሶአደሮች ያላቸው፣ የህብረት ስራ ማህበራት፣ የራሳቸው ቦታ ያላቸው ዩኒዮኖች ይጨምራል። የመስሪያ ቦታ ካለ በሊዝ ፋይናንስ አቅራቢ ኩባንያዎች አማካኝነት ማሽነሪዎቹን ከኮላተራል ነፃ የመስሪያ ቦታቸው ብቻ ታሳይ በማድረግ የሚያቀርብ ተቋም አለ። ምናልባት እንደ ኢትዮጵያ ንግድ ልማት ባንክ ከኢትዮጵያ ልማት ባንክ በተጨማሪ ለምሳሌ የአማራ ክልል ላይ ዋሊያ የሚባል አለ። ኦሮሚያ ላይ የኦሮሚያ ሊስ ካምፓኒ አለ፣ በትግራይ አለ፣ በደቡብ ሊስ ካምፓኒ አለ። ስለዚህ ለሁሉም የነባሩ ሊስ ካምፓኒ ለሁሉም ቀደም ሲል ደቡብ ክልል ላይ የነበሩ ክልሎች የሚያቀርብ ለደቡብ ኢትዮጵያም ለማዕከላዊ ኢትዮጵያም ለደቡብ ምዕራብ ኢትዮጵያም የሚያቀርብ ካምፓኒ አለ። የዚህን ካምፓኒ አቅም መገንባት ያስፈልጋል። ከዚህ ቀደም የተወሰዱ ብድሮች ካሉ እንዲመለሱ ማድረግ ያስፈልጋል። ስለ እነዚህ ካምፓኒዎች በቀላሉ ኮላተራል ጣጣ ሳይኖር የመስሪያ ቦታ ብቻ ከተመቻቸ ማቅረብ የሚችሉበት እድል አለ። ይህንን ላይ ስናደርግ የፋይናንስ ቻሌንጅ ሊኖር እንደሚችል ታሳቢ ተደርጓል። ይህንን ቻሌንጅ ሊፈታ የሚችል ስትራቴጂ አስቀምጠናል። ኢንዱስትሪ ሲባል ምናልባት በጣም የገዘፈ ትልቅ ካፒታል የሚፈልግ ትንሽ ኮምፕሌክሲቲ ያለው አይነት እንትን የሚመስል አድርጎ የመረዳት ግንዛቤ አለ ይመስለኛል። ይህ የገጠር ኢንዱስትሪ ኢኒሼቲቭ ከዛ በተለየ በተወሰነ አቅም፣ በተወሰነ ካፒታል፣ ባለ ውስን ፖቴንሻል የሚሰራ ይመስለኛል። እና ከዚህ ጋር በተገናኘ እንደ ሀገር ሲባል 1800 አካባቢ ኢንዱስትሪዎችን የማዳረስ ወደ 35 ሺህ የመድረስ ሲባል ምን ማለት ነው ውስጣችን ላይ ከተሳለው የኢንዱስትሪ አገላለጽ እና በዚህ ኮንቴክስት ደግሞ ምን ማለት ነው የሚለውን የተወሰነ ኢንዱስትሪ ሲባል እኛ እንደምንስለው በጣም ትልቅ ሀብት የሚሰራ ብቻ አድርጎ የመውሰድ አስተሳሰብ አለ እና ኢንዱስትሪም የሚተከለው ገጠር ብቻ፣ ከተማ ብቻ አድርጎ የመውሰድ አስተሳሰብ አለ እና አቅሙ ግን ያለው ውጭ ነው። ገጠር ነው። ገጠር ነው። ሪሶርሱ ያለው ገጠር ነው ሰፊው ዜጎቻችን ያሉት ገጠር ናቸው። የሚመረቱ አብዛኛው የገጠር ኢንዱስትሪያላይዜሽን ደግሞ የገጠር የምርት የግብርናን ምርት በብዛት ሁሉም ብሎ መውሰድ ባይቻልም በብዛት የሚጠቀመው የግብርናን ምርት ነው። ግብርና ያለው ገጠር፣ ግብዓቱ ያለው ስለዚህ ፋይናንሱን ወደዛ እየደረሰ ነው ያለ ፋይናንሱ። ከዚህ ቀደም የነበረው ቻለንጅ ፋይናንሱ ነው። አሁን ፋይናንሱን ወደዛ እየደረሰ ነው። ስለዚህ ይሄን አቀናጅቶ መሄድ ከተቻለ በገጠር በገጠር እንደየአቅሙ እንደየአቅሙ ኢንዱስትሪ ማቋቋም ይቻላል። አሁን ያለናት አንድ ሺህ ስምንት መቶ ኢንዱስትሪ ቢያንስ ነው እንጂ ከዚህ በላይ ማሳካት የሚቻልበት እድል የለም ማለት አይደለም። ቡና ሊሆን ይችላል። በቀላሉ እዛው ሮስት አድርጎ እዛው ፓክ አድርጎ ወደ ማዕከላዊ ገበያ መላክ ሊሆን ይችላል። ከምንጩ ከመነሻው ከሶርሱ ተነስቶ ለውጭ ገበያ እንደውም ትሬሰብል የሆነ ቡና ምርት ማቅረብ ሊሆን ይችላል። ኦር ማንጎ ማንጎ ጭማቂዎች ሊሆኑ ይችላል። ኦር የሆነ ሌላ ፕሮዳክት ሊሆን ይችላል እና እንዴትስ ማስኬድ ይችላሉ? እነዚህ ወጣቶች፣ ግለሰቦች። አሁን ማንጎ በጣም በስፋት የሚመርትባቸው አካባቢዎች አሉ። እሱ ብቻ ሳይሆን ድንችን በምትወስድበት ጊዜ ድንች በሚመርትበት ሰዓት የድንች ዋጋ ይታወቃል። ድንች ማምረቻ ጊዜ ባልሆኑበት ሰዓት ደግሞ የድንች ዋጋ ይታወቃል። በዛች አካባቢ ላይ ድንችን ፕሮሰስ አድርጎ ማቆየት እና ወደ ማዕከላዊ ገበያ ማምጣት የሚቻልበት እድል መፍጠር ከተቻለ ለድንቹ ተገቢውን ዋጋ ማግኘት የሚቻልበትን እድል መፍጠር ይቻላል ማለት ነው። ፕሮሰስ የተደረገውን ደግሞ ወደ ማዕከላዊ ገበያ ስታመጣው ራሱ በጣም በርካታ የትራንስፖርቴሽን ኮስቶችን ይቀንሳል። ብዙ ስላለው ብዙ ፕሮሰስ ያደረገው ነገር ቮሉሙን ይቀንሳል የትራንስፖርቴሽን ኮስቱ ይቀንሳልና በተመጣጣኝ ዋጋ ወደ ማርኬት ማምጣት የሚቻልበትን እድል መፍጠር ይቻላል ማለት ነው። የወተት ውጤቶች አሉ። የወተትን እዛው አቀነባብሮ ረዘም ላለ ጊዜ እንዲቆይ አድርጎ እዛው መሸጥ የሚቻልበትን እድል መፍጠር ይቻላል ማለት ነው። ለምሳሌ የችፑድ ግብአት ተብሎ በጣም ከርቀት ቦታ ላይ ግንድላ ዛፉ ተጭኖ ይመጣል። ያን ዛፍ አትሊስት የተወሰነ ፕሮሰስ አድርጎ ከዛው ፕሮሰስ አድርጎ ማምጣት ቢቻል የሚፈጥረው የስራ እድል፣ የሚቀንሰው የትራንስፖርቴሽን ኮስት በጣም የትየለሌ ነው። በእርግጥ ምናልባት ይህ ኢኒሼቲቭ ዘገይ የሚያስብል እንጂ በጣም እንደውም ቁጭት የሚፈጥር ነው አይደለም ካለን አቅም አኳያ ካለን ፖቴንሻል አኳያ እየባከነ ካለው ሀብት አኳያ ቁጭት የሚፈጥር ዘገይ የሚያስብል ጉዳይ ይመስለኛል። በእርግጥ ይህ ተፈጻሚነቱ ጉዳይ ላይ በጣም መስራት ይፈልጋል። ትልቅ ኢኒሼቲቭ ነው፣ ሀገራዊ ትርጉም ያለው ነው። እኛም ለዛ ነው እንደዚህ ያለ ለሀገር የሚጠቅሙ ጉዳዮችን እየመረጥን ትንታኔ እንዲሰጥባቸው፣ ግልጽነት እንዲፈጠርባቸው፣ የሚመለከታቸው አካላትም በዚህ ጉዳይ ላይ እንዲሳተፉ የምናደርገው። ተመልካቾች፣ በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር ሰፊ ትንታኔ እንዲሰጥበት የመረጥነውና ቆይታ ያደረግንበት ጉዳይ የገጠር ኢኒሼቲቭን የተመለከተ ነበረ። እንግዲህ እንደ ሀገር የሚተገበር ሰፊ እንቅስቃሴ እየተደረገበት ያለ ጉዳይ ነው። በሀገራችን የሚገኙ በተለይም የግብርና ውጤቶች እሴት ተጨምሮባቸው ለዓለምም ሆነ ለሀገር ውስጥ ገበያ እንዲቀርቡ የማስቻት ትልቅ ዓላማ ያለው ነው። በመላ ሀገሪቱ ተግባራዊ ይደረጋል። በይፋ ተጀምሯል። አጠቃላይ በዚህ ላይ በርካታ ዜጎች ተጠቃሚ ይሆናሉ ተብሎ ይጠበቃል። እንደ ሀገርም ትልቅ ትርጉም እንዳለው ተስፋ ይደረጋል። በዚህ ላይ ቆይታ አድርገናል። እዚህ እንግዳ ጋብዘን ቆይታ ያደረግነው አቶ አብዱልፈታ ዩሱፍ ናቸው የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር ናቸው። እዚህ ተገኝተው ለሰጡን ማብራሪያ ከልብ እናመሰግናለሁ። በጣም አመሰግናለሁ። ኢቢኤስም ይህንን አጀንዳ ቁልፍ አጀንዳ ነው እና ለዜጎች መድረስ አለበት ብሎ ፕሮግራም አዘጋጅቶ ይህንን መልእክት ለማስተላለፍ እድሉን በመስጠታችሁ እጅግ አድርጌ አመሰግናለሁ። እናመሰግናለን። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን ባጫጭርና በዝርዝር የተመለከትናቸውን መረጃዎች ወደ እናንተ ስናደርስ ቆየን። መረጃዎቹን በማድረስ እኔ ጥላሁን አያሌውና ቃል ኪዳን ታደሰ አብረናችሁ ቆየን። በቀጣይ እስከምንገናኝ ጤና